ማጠብቁት ማጠብቁት ማጠብቁት ማጠብቁት። አላሁ አክበር አላሁ አክበር አላሁ አክበር። አብርሽ የሌለ ወጥመድ ውስጥ ገብቷል። ከም ህመማቸውን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታቅም። እንጀራ ገዝቶ አይበሉ። መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ፣ ሽንት ቤት ክሎሮክስ እየሸተታቸው ያገኙትን ገንዘብ ለሰው አትስጡ። የዚህ መታወቂያ ባለቤት ነጭ ትባላለች። አራት ሆስፒታል ኮይቲ ሆስፒታል ሜንታል ኬዝ ሆስፒታል አልቀበል ብሏት፣ መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮ ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦልሬዲ እግሯታ። ከራሳችሁ ስትተርፉ ነው ለሰው የምትሆኑት። ግዴታ መጀመሪያ ለራሳችሁ የሚበቃችሁን ነገር መያዝ አለባችሁ። ይኸው ወላሂ ይኸው እዚሁ ጎግል ሳትገባ አርካኑል ኢስላምን እና አርካነሰላን ከነገርከኝ እኔ ይኸው ቃል ገብልሃለሁ። እያንዳንዱ ዘርዝረ ከነገርከኝ ኡምራ እወስዳለሁ። ጎግል ሳት ገባ እያየው ይው እያየው፣ ውርደት እኮ ውርደት ነው የምር። ይህን ካልመለሰ ይሄ ልጅ ውርደት ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግፍየል አይወልድም። አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔርን ነው። እንዲ ይቻላል እንዴ? እንዲ ይቻላል እንዴ? እንዲ ናዮ ባለችበት እስር ቤት ልጇን እንድትወልድ ፍርድ ቤት ወስኗል። የእነዚህ ልጆች ፍርድ ደግሞ ሳይታወቅ ተዛባ። እዛው ቅርት አንዷለም ጎሳ በዛሬው ዕለት ከእስር በነፃ መፈታቱ ተገለጸ። አየ በጎጆ የቀለሰው በጠይባ ሸለቆ ኑሮ የሚያበራው በሐዋላ እየበላችሁ እየቃማችሁ፣ ሰው ባለው ነገር ነው ሚዝናና፣ ሰው ባለው ነገር ነው ተደስቶ ፈታ የሚለው ጀስት። እናንተ በቃ ባላችሁ ነገር፣ ጫትም ካለ በጫታችሁ እንዲህ እንደኔም፣ ደግሞ ካለ በንትናችሁ ምንድነ፣ ሰው ነ ወይስ ምንድነ? ከቁጥርጥር ወደሁ እሺ። በፊት የምንዝናነው ወንዝ አሁን፣ በፊት የምንለብሰው ሰልቤ አሁን ብራንድ። ይሄን ያደረጋቸው የማዳም ቅመሞች፣ ምን ሆኖ የማዳም ቅመሞች፣ የማዳም በጎች። ለማንኛውም እነዚህ ልጆች የተረማመዱት በአረብ ሀገር ሴት እንደሆነ ሁላችን እናውቀዋለን። አንድ ሰው ልጅ ብራችሁን ስጡ አትስጡ ምናምን አልመክራችሁም፣ አልላችሁ። ለምንድን ታውቃላችሁ ራሳችሁ የምታውቁ ራሳችሁ ናችሁ። ግን አንድ ነገር ልንገራችሁ እዚህ ጋ ዛሬ ለነሱ ያኔ እዚህ ቴሌቪዥን ስትገዙ የነበራችሁ ዛሬ ደግሞ ለሰርጋቸው መድመቅ ደፋ ቀና የምትሉ ጊፍት፣ ወርቅ የወሰዳችሁ እንዲያደረጋችሁ እንዲያደረጋችሁ ልጆች መብታችሁ ነው። ግን ነገ አፈር ከድሜ ይግጣችሁ። አፈር ከድሜ ስትበሉ ግን አንድ ቀን ድምፃ የሆናችሁ ቤተሰባችሁ ነው። አደንዝዙ ደነዞች። ይሄ በጣም ከደግነት አልፎ የደግነት ጥገን እያሳያችሁ ነው። ጀስት እናንተ ብቻ የሆነ እራሳችሁን ለማየት ሞክሩ። እኔ የምሬ ነው ምላችሁ፣ በጣም ነው የምወዳችሁ። ከአሁን በኋላ ሰርግ ብቻዬን ነው የሚሄደው እያለ ነው ልጁ። ምን እንዳደረገችው አላውቅም። ፍቅር፣ የትናንትና ሰርግ እንዴት ነበረ? እኔ እንዴት እንደወደድኩት በጣም ነበረ የተመቸኝ። አዎ፣ ዳሪፍ ነበረ። ፎዚ ነገሮች ተበላሹ። ነገሮች ተበላሹ። እኔስ ምን ነበር ያደረኩት? እስቲ ንገረኝ። መልስ እንጂ ምንድን ነው መልስ፣ መልስ ተበላበቃ ተበልተሃል ተበልተሃል ተበልተሃል። ጋይስ ከእንግዲህ በኋላ ሽሮ መብላት ቆሟል። በኢትዮጵያ ምድር በኢትዮጵያ ምድር ሽሮ መብላት ቆሟል። ምን ተገኘ? አንድ ኪሎ ስጋ ከ460 ብር እስከ 520 ብር እንዲሸጥ ተመን ወጣለት። በአዲስ አበባ 239 የሸማቾች ሉካንዳ ቤቶች እንግዲህ አንድ ኪሎ ስጋ ከ460 ብር እስከ 520 ብር እንዲሸጡ ተመን ወጥቶላቸዋል። አሁን አላሙዲን ሰራተኛ ቢሆን ምን ይመስላችኋል? አሁን ምን ታስባላችሁ? አሁን ጋይስ አትቀልዱ፣ ቀን በቀን ስጋ ልንበላ ነው። አትቀልዱ፣ ቀን በቀን ስጋ ልንበላ ነው። ኪሎ አራት መቶ ብር ከገባ አራት ሚሊዮን ስምንት መቶ ሺ ብር ወደ እኔ አካውንት ገባ። እሺ አላውቅም። በተወሰነ መልኩ አስደነገጠኝ ይሄ ነገር። የምንድን ነው? ለማን ተገባ ይቻላል ይሄን የሚያላማው ታይቹ አላቀ ኦኬ በፍጥነት ወደ ባንክ ሄድኩኝ ባንክ ላይም የሰውየውን ስልክ ቁጥር ንገሩኛል እኩኝ ብዙም ፍቃደኛ አለኝ ምክንያቱም ቀና ዘጠኝ ስለሆነ ትንሽ ባንኩ ላይ ያው ብሮ ተቀምጦ እንዲያድር ፈልጋው ለእነሱ የሆነ ታርጌታቸውን እንዲመታላቸው ማለት ነው አንተ ከመጣቀው ሰው ከሆነ ምን አስጨነቀ ምን አሚሉ ሞሬት ደረሱ ምን ማለት ነው አልኳቸው እኔ ሙስሊም ነኝ እኔ የሰው አቀ እንደበላ እንደምታደርጉኝ በፍጥነት ቁጥሩን ስጡኛል አልኩኝ በቃ እንዲያንዛዙት ማለት አልহামዱሊላህ ኦን ስፖት በዛው ያ ሰው ደወለ ወንድሜ እባክህን ይቅርታ ያመንከውን አስገባልኝ፣ አይነት ነገር አለ። ምን ማለት ነው አልኩት፣ ምን ማለት ነው በፍጥነት አሁን ነው አካውንትን ላክልኝ አልኩት። ወላሂ ለዓዚም ወዳውን የላኩለት ወዳውን የመለስኩለት የሚፈርም ሁሉ አጥቼ በልመና ነው አስፈርሜ ምናምን ከባንክ የላኩት አይውጣ ብለው ማለት ነው። እኔ ግን በሪቨርስ አንድ ሰው አማራ ክልል ላይ ተሳስቼ። ሙስሊም ካበለ ቀኑ ዘነበለ፣ ሙስሊም ከዋሸ ቀኑ ተበላሸ ይባል ነበር ድሮ። ኤንዌይስ አሁን እናንተ ትመልሳላችሁ? ይሄ በሚሊየን የሚቆጠር ብር ቢገባላችሁ ትመልሳላችሁ? እዚህ ጋር አንወሻሽ። ማናደርገውን ነገር አናውራ። ጠዋት በጠዋት ስትነሱ እንደዚህ ሁለት ነጥብ ሶስት ነጥብ ምናምን ሚሊየን ብር ቢገባላችሁ አሁን ትመልሳላችሁ? እስቲ ራሳችን እንፈትሽ። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ምስራቅ አፍሪካ ዳግም በዚህ በኢስላም ጀግና ልትደምቅ ነው። ይህ ቪዲዮ እስኪ እሱ ጋር እንዲደርስ አድርጋችሁ በደንብ ኮፒሊንክ ሊንክ ላይ ሼር ፖስት በማድረግ ለሁሉም አዳርሱ። ኮመንት ላይ እየገባችሁ ስሙን እየጸፋችሁ ከምቱ ኢትዮጵያ ብላችሁ አድምቁት። ኢንሻአላህ አላህ ካለ ምስራቅ አፍሪካ መጥቶ ኢትዮጵያ ሊጎበኝ ይችላል። እስኪ ሁላችሁም በዱአ ሰላም አለይኩም ወራህመቱላሂ ወበረካቱ ማጠብቁት ማጠብቁት ማጠብቁት ማጠብቁት ማጠብቁት አቡ የሰላም መስጊድ አለች በፍቅር አብድና ልጆቿ ደስተኛ አይደሉም። ጠለፊያት እንጠፋ ሀራም ይሆናሉ። እንኳን ልጆቿን የራሱ ደስተኛ አንተ ምን ቢጤ ነህ? ይሄ እኮ አክሱም ሐውልትን ከመዝረፍ አይተናነስም። ይሄ ቅርስ እያጠፋነው። ይሄ እሴትን፣ ታሪክን እየመዘበርክ ነው። የእውነት ነው። በፍቅር አብድነት ሲጀመሩን ሲሆን እሳቸው ጋር ተገናኙ። ጭራሽ በህገ ወጥ መንገድ ትልልቅ ሴቶችን እንደዚህ ይሄኮ ታሪካዊ ያገር ያገር ቅርስን እንደማባከን እንደ መዝረፍ ነው የሚሆነው። ጣሊያን ያክሱም ሐውልትን እንደዘረፈ ከዛ አይተናነስ ነው ነው። አይደለም ከዚህ ምድር ሊያስባርሩን ፈልጎ ነው። ዝም ብላችሁ ብላችሁ ብላችሁ ከገነት አስባረራችሁ። ከዚህ ምድር ደግሞ ወደ ተባታችሁ ልታስባረረውን ነው። ተው ግን። ከእንግዲህ በኋላ የሚጠብቀን ሲወል ብቻ ነው። ተው ግን። ናዮ ባለችበት እስር ቤት ልጇን እንድትወልድ ፍርድ ቤት ወስኗል። እነ ጆን ዳንኤል ትናንት ሚያዝያ ሰባት ቀን የፍርድ ቤት ቀጠሮ ነበራቸው። በመሆኑም ናዮ የመውለጃ ጊዜዋ ስለተቃረበ ለመውለድ ጋንዲ ሆስፒታል ይፈቀድልኝ ብላ የጠየቀች ቢሆንም ፍርድ ቤቱ ግን እዛው ባለችበት እስር ቤት እንድትወልድ ወስኗል። ህግ ጋራ ማለት ነው፣ ቀልድ አቁሙ። የምሬን ነው የምላችሁ። ከዚህ የምትረዱት ነገር ከህግ ጋራ ቀልድ አቁሙ። አንዴ ህግ ከያዛችሁ አይፈታችሁም፣ መቼም ቢሆን አይፈታችሁም። ሰው ይረሳችኋል። ይዛኔ ብቻ ነው የሚያሽቃብጥላችሁ። እንዲትም ሆነ ነገር በሰው ዘንድ ተወዳጅ ብትሆኑ ከዛ በኋላ ትረሳላችሁ። አሁን እነዚህ ልጆች አስባችሁታለች። ልጅ ልጅ አሁን እዛ ስትወልድ

የመልስ ስነ ስርዓት የሰርጉ ሲገርመን፣ የመልስ ሰምጣችኋል ትኬት እያለቀ ነው። በነገራችን እግዚአብሔር አብሬሽና ሩት የነሱ የሰርግ ፕሮግራም ነች፣ ፍሪ ነው። ማንም የከፈል የለም። የእኔ ፕሮግራም ነው። የኔ ፕሮግራም እያንዳንደ መቶ ሀምሳ ድራም ይላለ። በዚህ መቶ ሀምሳ ድራም ለአራት ሰዓት ያህል ቦቱ ላይ ተዝናናለ። አለምትል ኦፕን ብፍ ያለ ከሶፍሪንጋ ዲጄ ዋይድ ኢንተርናሽናል ለ የተለያዩ የባህል ፕሮግራሞች አሉ። መታችሁ ፈታ ዘና ማለት ትችላላችሁ። አብሬሽ እና ሮት እናንተ በነፃ ጋብዟቸው ነበር። ማቲ ደግሞ ለአስር ሰው ጊባቡ ይሰጥቶ ጨርሷል። በ150 ድራም መተ አለምት ብፌ እየበላ እየጠጣ ጨሰ አዋራው ጨሰ ጨሰ ያፈር ምግብ ተጀመረ። ጋድ ጋይስ፣ ይሄ ነገር ወዴት ይሄድ ነው? ይሄ ነገር ወዴት እየሄደው ጭራሽ የሰርጉ ስንል የመልስም ደሞ የመልስ ላይ ደግሞ እንደዚህ መቶ ሀምሳ መቶ ሀምሳ ድርሀው እዛ ሲቀጥል ደሞ ክብር ላልከው አንተ በስርዓቱ ክብር ትሰጣችዋለ። አንድ ቪዲዮ አለ። እኔ እኔ ፔጅ ላይ የሆነ ጊዜ አንተን ገብጣህ ገስት ላይ ኬክ ለአንተ ብለው አሰርተው እየቆረሱላችሁ ቦታ እንኳን እንደማሰጧቸው እዛ ቪዲዮ ላይ ያሳያል። ገብተ ማየት ትችላለ። እናንተን ብለው ኬክ አሰርተው ቁጭ ብለው ገስት ላይ እናንተ ገስት ላይ ሆናችሁ ሩታ ፊት ወደዛ ነው። ያንተ ፊት ወደዛ ነው። ገባ ለእናንተ ብለው ያሰሩትን ኬክ እናንተን ብለው የምትፈት አንተ ነግራቸው ነው ያላየው አንደኝ አላየሁም ክብር አለኝ እንኳን ብትል እኔ ሲመስለኝ ላይቱ ብትል እንጂ እነሱም ታከብራለህ እንዴ? እኔ አንድም እንትን የለኝም። ገብተህ ማየት ትችላለህ። እኔ ራሴ ሪከርድ አድርጌ ወስቻለሁ። ክብር አለኝ ካልክ ደግሞ ክብር እንዳለ ለነሱ በተግባር አሳያቸው። በጣም ነው የሚከተሉ፣ በጣም ነው የሚወዱ። እኔ የቅናት መንፈስ የለብኝም፣ የመቀኝነት መንፈስ የለብኝም። አልሐምዲላ ነብር የሚወልደው ነብርን ነው። ነብር የሚወልደው ነብርን ነው። የነብር ልጅ ነብር ይባላል። በግ ፍየን አይወልድም፣ አንበሳ ነብር አይወልድም። ሰው የሚወልደው ሰውን ነው። ሰው አውሬ ወይም አዋፍ አይወልድም። እግዚአብሔርም የሚወልደው እግዚአብሔር ነው።

ምንድን ናቸው? ሰው ናቸው። ምንድን ናቸው? እምሬ ነው የምላችሁ። ሴት ልጅ ትልቋ ነገር ክብሯ ነው። ክብሯ ከሌለ ሴትነቷ አዛጋ ነው የሚያቆመው። የምሬን ነው የምላችሁ። በቃ ትልቁ መጠበቅ ያለባችሁ ነገር ክብራችሁን ነው። እንዴ! እንዴት ነው በቃ እንደ እነዚህ አይነት ልጆች በቃ ቤተሰብ የላቸው? ምንም ቢያንስ ሰውን ራሱ አይፈሩም እ ቢያንስ ቢያንስ ማለት ነው ከፈጣሪ ቢቀር፣ እንዴት እንደዚህ አይነት ኮንፊደንስ ይኖራችኋል? ይህ እኮ ኮንፊደንስ አይባልም በነገራችን ላይ ይህ ስግጠና ነው የሚባለው በእኛ ቋንቋ። Today I'm here to tell you something. You know, speaking English is not knowledge. It is just a language.

እንቀጥላለን እኛ እኛ እንቀጥላለን። አንዷለም ጎሳ በዛሬው ዕለት ከስር በነፃ መፈታቱ ተገለጸ። ሙዚቀኛው ከስር ነፃ መሆኑን መፈታቱን ተከትሎ አዲስ አበባ በአንድ እግር ቆማለች። አድናቂዎቹና ወዳጅ ዘመዶቹ በደስታ በእልልታ በመኪና ጋጋታ ተቀብለውታል። በኢትዮጵያ ታሪክ ከስር ተፈቶ እንደዚህ አይነት አቀባበል የተደረገለች ጀግና እስካሁን የለም። ይህ ጉዳይ ብዙዎችን እያነጋገረ ይገኛል። በአዲስ አበባ ከተማ ውስጥ ከፍተኛ ውጥረት እንዲነክስ አድርጓል። አንዳንዶችም ሰርፕራይዝ ብለው ሲገልጹት፣ ሌሎች ባለጊዜ እያሉ ገልጸውታል። ጉዳዩ ሲጠበቅ የነበረው የአንዷለምና የቀነኒ የመጨረሻ ችሎት በዛሬው ዕለት እንደነበረ የሚታወቅ ነው። ይህ ችሎት የመጨረሻ ውሳኔን የሚሰጥ ሲሆን ፖሊስ ብዙ ማስረጃዎችን ቢያቀርብም ችሎቱ ውድቅ ማድረጉ የሚታወቅ ነው። በቅርቡም አንዷለም ጎሳዬ በጠበቃው በኩል በቅርቡ እንዴ፣ እንደዚህ ማለት ከወንጀሉ ነፃ ነው ማለት ነው። ልጁ ከወንጀሉ ነፃ ከሆነ ይህንን ያደረገው ድርጊት ማን ነው ነው? ወይስ ልጅቷ ራሷ ነው? ራሷን አጠፋሽ ብለን መቀበል የምንችለው ልጅቷ ራሷ ራሷን አጠፋች እንበል። ስንፍናዬ የደረሰበት ደረጃ ይለናል። ይሄ ልጅ እስቲ ምን ያክል ደረጃ ደርሷል? እሺ። ምግብ በላው ከዛ ከዛ አፍ ውስጥ እጁን ታጠበ አፍ ውስጥ። ስሜታዊ ላለመሆን እሞክራለሁ። ስኳር ድንች ስኳር ድንች ነው በቃ። ምን ልጣጩ ከላዩ ላይ እየተነሳ ነው። ምንም አዲስ ነገር የለውም። ሌላ ነገር አትውሰዱ ነው። አንተ ወይኔ፣ ጭንቅላታችሁ ወይኔ፣ ጭንቅላ እራስ መርምሮት ጭንቅላታችሁ፣ እንደርቲ ማይንድ አትሆኑ። ኦፍቶፒክ ኦፍቶፒክ የምትሄጁ ነገር አለ። ቶሚ አሪፍ ተሄጅ፣ ና መጨረሻ ላይ ታግማም ይሆነች ላ ይው። እዚሁ ጎግል ሳትገባ አርካንን ስላምን እና አርካነ ሰላም ከነገርከኝ እኔ ይኸው ቃል ገብልሃለሁ። እያንዳንዱን ዘርዝረህ ከነገርከኝ ኡምራ ውስዳ አለው። ጎግል ሳትገባ እያየው ው እያየው ማነው ማነው? ጎግል ሳትገባ አንተ ምንም ሞባይል ሳትነካ ሰምታችኋል፣ ሰምታችኋል፣ ሰምታችኋል። ኡምራ ሪከርዱ ቁጭ ብሏል? ኡምራ ስፖንሰር ሆነሃለሁ። አርካኑን ኢማን አርካኑን እስላም ከነገርከኝ

ምን እኔ ደግሞ እንትን ምሳሌን ነው የምሰጠው ወይኔ ወይኔ ወይኔ ወይኔ አርካኑስ ሰላም እናንተ ነው የምጠይቀው እኔ ደግሞ ይህን ጥያቄ እንግዲህ ወደ እናንተ መልሳለሁ አርካኑስ ሰላም ስንት ነው ሸርጦ ስንት ነው በኮመንት ስር ኦኬ በኮመንት ስር እፈልጋለሁ መጀመሪያ ለመለሰልኝ ሲሆን ሽልማት አለው ሽልማቱ ምን እንደሆነ እዛው በኮመንት ስር እንነጋገርበታለን? ሰፊ በኋላ እንደ እኔ ማለት ነው። እኔ በሄድኩበት ቦታ ሁሉ ማለት ነው እንከን አያጣኝ ወይ የሆነ እዋረዳልና ብቻ። ከዛ የሆነ ከምን ተፈጠረ፣ ታክሲ ውስጥ ገባሁኝ ማለት ነው። ከዛ መጨረሻ የሚቀመጠው አራት ሰው የሚቀመጥበት ቦታ አለና፣ እዛ ጋር እኔ መሀል ላይ ነው የተቀምጡት ማለት፣ ዳርን ዳርን አይደለም። ከዛ ታጠገቢ የሆነ ወንድ ልጅ ቁጭ ብሏል ማለት ነው። ከዛ ተቀምጬ አንዳንዴ ሳታስቡት እጃችሁ ኮ የቱ ጋር እንዳረፈ ምናምን አታቁትም። ከዛ እኔ ምን አረኩላችሁ ተቀመጥኩኝና እንዴት ሀቂረሰች እጅ እንደዚህ ነው ያረኩ። ገብተናል ገብተናል፣ አትጨነቂ እንደዚህ ነገር እሱ በዚህ ያለው እኔ እንደዚህ ነገር አድጓለሁ። ከዛ ምን አረገ እኔ ወላ ሌላ ነገር አስቤ አልነበረም። ከዛ ዝም ብዬ እንደዚህ ያልኩ ነው እጄ የሆነ ኪሱ ጋር ነው ለካ እጅ ያረፈው ኪሱ ላይ ነውና እንዲህ ነገር እያደረኩኝ ነው። ከዛ እኔ ልብ አላልኩትም አሁን እንዲሆ። ከዛ እንደገና በጣም ደግሞ ሙቀት ስለሆነ ማለት ነው ይሄ ትከሻቸው እንትን እንዲህ ልብ ይሰራፈል እንዲህ እንዲህ እንዲህ እያልኩ በጣም ትስል ነበረ። በቃ የሆነ አቀማመጥ በቃ ቁን ትነጥ ትስል ነበር። ከዛ እጄን እንደዚህ እንደዚህ እሱ ሰውነቱ ላይ ነካ እንደዚህ እንደዚህ እያልኩ ነው። እኔ ምን እያደረኩ እንደሆነ አላውቅም። ትስል ሌላ ሀሳብ ላይ ነኝ። የሆነ ሰዓት ላይ ማስታውሳለሁ። እጁን እጄን የሱ ጭራሽ አስቀምጥኩት ማለት ነው። ከዛ ካጠገቡ ያለችዋ ልጅ በዳር ያለችዋ ስትወጣ ተጠጋና ልክ ዞር ብያ፣ ያሉ ወላሂ ለካ በእኔ ኪስ ባዶ ውስጥ ብር አስቀምጧል። ደህና ገንዘብ አስቀምጧል። አወጣው ነው ቆጠረው። ያን ሰዓት ነው የገባኝ። በቃ ምን ወይኔ እንዴት እንዳፈርኩኝ። ከዛ ቆጠረው እና በዛኛው ኪስ አድረገው ማለት ነው። እኔ በጣም በጣም እንደዛ ቀን ሲጀመር በጣም ሻይ አረጋ። ከዛ ዞርኩ። ከዛ ከኔ ያለችው ከጠገብ ያለችው ልጅ ወረደች። ጥጌን ያስኩኝ እኔ ወላሂ አላየሁትም። እንዴ የቱ ፓርት እንደወረደ ራሱ አላውቅም። እንዴት እንዳፈርኩኝ። ከዛ እሱስ እሺ እንትን ነው፣ እሱስ እሺ ኦሬዲ በቃ ስራዬ ነው። ምንድን ነው ስራሽ? ስራሽ ምንድን ነው ምንድን ነው? ስራዬ ማለት እንዴ። እኔ ራሴን እንደ ሌባ ቆጥሬው በራሴ ባላፍስ ቁጭ ብዬ በቃ ከራሴ ጋር ልግባባል ቻልኩኝ። በቃ በራሴ ጥምስናደድ በጣም ነው አፈርኩት። አሁን ኦ ቁም ነገር ሰራናለሽ። ይሄ ፖስት አሁን ከደረሰው ማለት ነው፣ አንተ ልጅ፣ ይሄ ፖስት ከደረሰ እሷ ለዚህ ነገር አስቧ አይደለም። እሷ አሳቧ ሙሉ ለሙሉ ስራዋ ላይ ነው በቃ አንተ ተረዳት ተረዳት። ይሄን ፖስት ካየክ በኮመንት ስር መልስልን ስለሚያይ ማለት ነው። አብርሽ ደግሞ ሞር ኢትዮጵያ ስለሆንክ ደግሞ እዚህ ያለውን ነገር አታሽ እንጀራ ገዝቶ አይበሉ መዳም ቤት ያሉ ልጆች የመዳምን ዩኒፎርም ላያቸው ላይ ተጣብቀው በኤርገንዶ ጫማ ሽንት ቤት ክሎሮክስ እየሸተታቸው ያገኙትን ገንዘብ ለሰው አትስጡ ለራሳችሁ አድርጉ ግሩፕ ሰብስበው ለራሳችሁ ይሁኑ ነው እንጂ አብርሽ ስለአንተ ስለተደረገልህ ለምን እንቀናለን ወንድሜ ነህኮ ለምን ቀና ባህል ያንተን ውድቀት አልፈልግም ገባህ አብርሽ ከሌላ እንግል እንዳታየው ስለዚህ ያን ለዛ ለመናገር ነው ምክንያቱም እዚህ ሀገር በረዶ ቤት ውስጥ ወደ ሶስት መቶ ምናምን አስክሬን አለ ኢትዮጵያ ኤምባሲ ራሱ ያወጣው ማለት ነው እነዚህ ልጆች እናቶቻቸው ይመጣሉ ብለውን የሚጠብቋቸው እስቲ አሁን እንኳን ሄዳችሁ ጎብኗቸው አብርሽ ከጎናችን ሁኑ፣ እናንተም እንደ አንድ ዩቱበር ዩቱባቸው ያድጋል። እነዚህ ልጆች እኮ በዩቱብም ማቲን እዚህ ያደረሱት የመዳም ቅመሞች ናቸው። ከእግዚአብሔር በታች አይደለም ፎሎ ያደርጉታል ቪዲዮ እንትን ሲል ኮመንት፣ ሼር የሚያደርጉላቸው ጉልበታችን ተፈልጎ የሆነ ቦታ ላይ ስንወድቅ ደግሞ ማንፈለግበት ቦታ ከሆነ ይ ለምን ነው እንጂ ከሌላ እንግል አብርሽ እንዳትወስደው። አመሰግናመስ ውስጥ የምታውቀው አንተ ነህ ልብህን የምታውቀው አንተ ነህ። ትክክለኛ ቦታ አይኑርህ ጥላች አይኑርህ፣ የምታውቀው አንተ ነህ። ግን አሁንም ቢሆን ከአንተ ጋር ችግር የለብንም። እኔ ከመጣመራችሁ ጋር የኛ ችግር የለብንም። ምን ያገባል? ግን ስለ እህቶቻችን ነው አሁን የምንናገረው። ሊያለቅስ ነው አብርሽ፣ ሊያለቅስ ነው እህቶቻችን ነው። ምክንያቱም መሲ እንዳለች በየሬሳ ቤት ያለው የማን ነው? የእነሱ ነው። በየማድረቂያ ሬሳ ቤት ያለው የእነሱ ነው። በየቦታው በየሆስፒታሉ የወደቀችው ማንች የሚያያታጣች ትላንትና ላይፍ ፎቅታች ስትል የነበረች የመዳም ቅመም ነች። አብዳ በመቀደም መንገድ ላይ ወድቃ አብዳ ሰው እንኳን የማይጠጋት ልጅ ሄዳ መሲ ነች ያነሳቻት። አሁንም ራሱ ከዛ ነበር እዛ ቦታ ላይ ነበር የመጣት። ይሄ ወረቀት ላሳይህ ከና ኢትዮጵያ ፓስ እንትኗ ማለት ነው። እች ልጃሁን ትላንት ሰው ስትረዳ የነበረች ማቲ ምናልባት ልጅቷን በዚህ በቲክቶክ ቪዲዮዋ ሲዘዋወር አይታችሁታል የዚህ መታወቂያ ባለቤት ነጭ ትባላለች። አራት ሆስፒታል፣ ኮይቲ ሆስፒታል፣ ሜንታል ኬዝ ሆስፒታል አልቀበል ብሏት መጨረሻ ላይ የኢትዮጵያ ኤምባሲ አንድ አብደላ የሚባል ተባብሮን ነው የሆነ ሆስፒታል አስገብተናት የመጣ ነው። ኦረዲ እግሯ ታስሮ ማለት ነው እች ልጅ ማለት ነው። መታወቂያ ያለው ዶክሜንቱ ያለው ው እኔ ጋር ነው። እንደዚህ እንዳይሆኑ ነው ምን ጮህላቸው። እች ልጃውን ፈላጊ የላትም። ኦረዲ አብዳለች ገባ በፕሌን መሳፈር አትችልም ተብላ ሆስፒታል ውስጥ ታስራ ነው የገባችሁ እንደዚህ እንዳይሆኑ ነው እንጂ ምንም እኛ ወይ የእናታችን የአባታችን ልጆች ሆነው እኮ አይደለም፣ በዚህ ደረጃ ወይ ከነሱ ጥቅም አግኝተን አይደለም። ድርቀት፣ መንከራተት፣ ስቃይ፣ ወይ ለቅሶ ነው የምናገኘው፣ ሌላ ምንም ከነሱ ምንም። ወይ ዩቱበር አይደለን እንደ ሌላው በዩቱብን በምንም ተጠቅመን አይደለም። ስራችንም ቆልፈን ሱቃችንም ዘግተን ነው ሄደን ቦታው ድረስ የምንገኝላቸው። ሶ ይሄ ነገር ነው የሚያናድደንም እንትን የሚለን እንጂ አብርሽ ለምን እንጠላሃለን? ሩታን ለምን እንጠላታለን? ምን አደረገችን? አልሰደበችን፣ አልደረሰችብን ከአንደበቷ ክፉ ቃል ከአንተ ጋር ከመሳቅ ከመጫወት ውጪ አንተም ከእሷ ጋር ከመጣን ከእሷ ጋር ከመጫወት ውጪ መጥፎ ነገር አልሰማንብህም እኮ ነገር ግን እዚህ ያለውን ችግር ስለምናይ ነው እነሱ የምንቀጠቅጣቸው እንዲስተካከሉ ሰው እንዲሆኑ ከወደቁ የሚያነሳቸው ስለሌለ የዚህ ልጅ ቤተሰብ አብርሽ ኦልሬዲ ጭንቅላቷ ስለለቀቀኝ አንቀበላትም አዲስ አበባ አምጥታችሁ አማኑኤል አስገቡልን አሉ። ቤተሰብ አልፈልግሽም ያላት እዚህ ሚዲያ ላይ አምስት ሺህ ሰው እያለ ነው አይደል ቤተሰቦቹ ጋር ደውለን ተቀበሉስልን እናት አባት ናቸው አንፈልግም ያሏት ሰ ይሄንን ስለምናይ ነው አብርሽ አሁን ትረዳናለክ ብለ ትረዳኛለክ በደንብ ስ ከምን አንግል እንደተናገርኩኝ ማለት ነው እንጂ ከምንም አንግል አይደለም፣ ለአንተ ጥላቻ አይደለም። ግን በቃ የሆነ ሰዓት ተና በጣም የሚያሳዝን ታሪክ በጣም የሚያሳዝን ታሪክ። ለዚህ ነው እንግዲህ፣ ሁላችሁም ለሰዎች ማሽቃበጥ ተው፣ መጀመሪያ ለራሳችሁ ኑሩ። እውነቷን ነው። በቃ ይሄን ሁሉ ስትናገር ልጅቷ የምሬን ነው የምላችሁ፣ ከውስጧ ነው የተናገረችው። እነዚህ እንደዚህ አይነት ነገሮች አይጠፉንም ብዬ አስባለሁ። ለዛሬ ያዝንላችሁ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ እወዳችኋለሁ።